ከሰላሳ ሁለት በላይ ብሔር ብሔረሰቦች በፍቅር የሚኖሩበት ክልል ነው። በክልሉ ካሉ ዞኖች አንዱ የሆነው የደቡብ ኦሞ ዞን በተፈጥሮ ጸጋ በእንስሳት ሀብትና በለም መሬቱ የሚታወቅ በርካታ የውሃ ሀብትም ያለበት ዞን ነው። በዞኑ ውስጥ ያሉ ስድስት ወረዳዎች የሚኖሩ ብሔረሰቦች ህይወታቸውን የሚመሩት በአርብቶ አደርነት ነው። በኢትዮጵያ ክልል የአርብቶ አደር ማህበረሰብ በአንድ ዞን ውስጥ በደቡብ ኦሞ ዞን ውስጥ የታቀፉ አርብቶ አደሮች ናቸው። ወደ ስድስት የሚሆኑ ወረዳዎች አሉ። በእነዚህ በስድስት ወረዳዎች ውስጥ ያሉ አርብቶ አደሮችን ያው ኑሯቸውን ለማሻሻል ከልማት ተጠቃሚ ለማድረግ ክልሉ እየሰራቸው ያሉ ብዙ ዘርፈ ብዙ ስራዎች አሉ። በእነዚህ አርብቶ አደር ወረዳዎች ያለውን የተለያየ ማህበራዊና ኢኮኖሚያዊ ችግር መፍትሄ ለመስጠት እንደ ሀገር በመስኖና ቆላማ አካባቢ ሚኒስቴር የሚተገበረው የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት የመጀመሪያ ምዕራፉን አጠናቆ ሁለተኛ ምዕራፍ ጀምሯል። መንግስት ከሚሰራቸው ስራዎች ጎን ለጎን በተለይ እነዚህ የአርብቶ አደሩ ኑሮ ለማሻሻል ተግባራዊ የሚደረጉ ፕሮጀክቶች አሉ። ከነዚ ፕሮጀክቶች አንዱ ይሄ ኤልኤልአርፒ የሚባል ፕሮጀክት ነው። ሌሎችም ድራይቭ ብሪፎንስ የሚባሉ አሉ። የእነዚህ ፕሮጀክቶች መነሻ የህብረተሰቡ ፍላጎት ነው። የህብረተሰቡ ይሄ ቦተም ቦተም አፕ የሚባለው አፕሮች እንከተላል። ማህበረሰቡ የራሱ ችግሮችን ያውቃል። ከነዚያ ችግሮቹን ይለያል። ከችግሮቹ ተነስቶ ምን ይሰራል ይሄ ይሰራልኛል የሚል እቅድ ያወጣል። በዛ እቅድ መሰረት በየደረጃው ያለ አመራር ገምግሞ ከወሰነ በኋላ እንደ ፕሮጀክት ያ ፕሮጀክት ይከናወናል። ፕሮጀክቱ ከመጀመሪያ ጀምሮ ዲዛይን ሲደረግ በእነዚህ ቆላማ አካባቢዎች ላይ የተለዩ አራት ዋና ዋና የልማት ማነቆች ተብለው የተወሰዱ ጉዳዮች አሉ። አንደኛው የአካባቢው ምርታማነት አነስተኛ መሆንና ደካማ የሆነ የገበያ ትስስር ያለበት አካባቢ ነው። ሁለተኛ፣ የላይብሊሁድ ወይም የማህበረሰቡ አኗኗር ለአደጋ የተጋለጠ ነው። ሶስተኛ፣ አነስተኛ የሆነ የመሰረተ ልማት አቅርቦት ያለበት አካባቢ ነው። አራተኛ ደግሞ በርከት ያሉ የኢኮኖሚክ እንቅስቃሴዎች አይደለም በአካባቢው ላይ ያሉ፣ በተወሰኑ የኢኮኖሚ እንቅስቃሴ በተለይ በነዚህ አካባቢዎች ላይ የሚኖረው አርብቶ አደር እንደመሆኑ መጠን ከ50 በመቶ በላይ በእንስሳት እርባታ ላይ የተመሰረተ የኢኮኖሚ እንቅስቃሴ ነው። ስለዚህ እነዚህን አራት ዋና ዋና የአካባቢውን የልማት ማነቆች ለመፍታት ዲዛይን የተደረገ ፕሮጀክት ነው። በቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ከተካተቱ ወረዳዎች አንዱ የበና ጸማይ ወረዳ ነው። ወረዲ ወደ 34 ቀበሌያት አሉት። 30 የገጠር ቀበሌና አራት መዘጋጃን ጨምሮ ወደ 34 ቀበሌያት አሉ። የአየር ንብረቱ ግማሽ ፓርቱ ቆላማ ሲሆን፣ ግማሽ ፓርቱ ደግሞ ደጋማ የሆነ አየር ጸባይ አለው። በዚህ በቆላ በኩል በብዛት የሚመረተው ማሽላና በቆሎ በክፍል ደግሞ የጓሮ አታክልት፣ ጎመን ምናም የመሳሰሉ ነገሮች ይመረታሉ። በላኛው በደጋው በኩል ደግሞ በርካታ ምርቶች ይመረታሉ። በተለይ በጓሮ አታክልት ላይ የተመሰረተ ሲሆን በብዛት በቆሎም ይመረታል በዛ በደጋኛው አካባቢ። እናም ከዚህ ከእርባታ አንጻር ደግሞ ከፍተኛ የከብት ቁጥርና የእንስሳት በፍየል በግ ምናምን ወደዚህ በቆላ በኩል ሲገኝ በላኛው ደግሞ በተወሰነ በክፍል አለ። ወረዳው ምርታማ ይሁን እንጂ ምርቱን ከተጠቃሚ የሚያደርስበት የመንገድ መሠረተ ልማት ግን አልነበረውም። ይህንን የመንገድ ችግር ለመቅረፍ በዚህ ፕሮጀክት መንገድ ተገንብቶላቸዋል። በርካታ ሰዎች በዚህ የተንቀሳቀሱ ነው ያሉት። ከዚህ ቀደም ማንም እንዲህ እንቅስቃሴ አልነበረም። ምርታቸዋን ይዘው በዚህ ጋር ይንቀሳቀሳሉ። ምርታቸውን ወደዚያ አምጥተው ይሸጣሉ። የሚፈልጉትም ነገር አግኝቶ ወደ ቤታቸው ይመለሳሉ። አንዲች እናት እዛ ጋር በወለድ እንኳን ብትቸገር አምቡላንስም ተልኮላቸው በአምቡላንስም ወጥተው የጤና አገልግሎትም የሚያገኙበት ሁኔታ ነው ያለው። ስለዚህ አሁን በተፈጠረላቸው እንትን በጣም ደስተኞች ናቸው። ሞተር ገዛሁት ያገኘሁትን ምርት አውጥቼ ሸጬ ነው። መንገዱ በርካታ ጠቀሜታ አስገኝቶልናል። ከዚህ ቀደም መንገድ አልነበረንም። በቂ ምርትና በርካታ ህዝብ ቢኖርም በመንገድ እጦት ተጠቃሚ አልነበረም። አሁን ግን መንገዱ በመሰራቱ ሞተር ገዝቼ ገቢ እያገኘሁ ነው። የታመመ ቢኖር በቀላሉ ሐኪም ቤት መሄድ ችሏል። ተው ነገር አይሰማም። ከጫና አጨና ከጫና አጨና ሞተር ያስቸግር ነበር ሞተር ደርቤ ምናምን ስጭን በጣም መንገዱ ቻለንጅ ነበር። አሁን ይሄ ተሰርቶ በቃ አምቡላንስም እንደፈለገ ይገባል። አሁን በዚህ በዚህ ማህበረሰቡ በጣም ተጠቃሚ ነው ብዬ ነው ማስበው እና አሁን ለእኛም ፕላስ ይሄ መንገድ በመሰራቱ እንኳን ድሮ በጣም ስራም ምናምንትም ትትም ነበረን ባጃጅ ጋዝችም እን አቁሜ ንሙለው አሁን ግን ስራም ፈጥሮልናል። አምስት መቶ ስራ ነው። ትናንት መንገዱ ሳይሰራ በፊትና ዛሬ መንገድ ከተሰራ በኋላ በግልዮታቸውም በሚያመርቱት ምርትም በሚያረቡት እንስሳት ውጤትም ከፍተኛ ለውጥ መጥቶላቸዋል። ለዚህ ደግሞ ትልቁን ድርሻ የተጫወተው በመስኖና ቆላማ አካባቢ ሚኒስቴር የሚተገበረው የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ነው። ከአልዱባ ከተማ እስከ አልተርጉድ አዲስ ቀበሌ ነው። ምንም መንገድ በሌለበት ነው። 94 ኪሎ ሜትር ነው። ከበጀት አንጻር የፈጀው ወደ 50 ሚሊዮን ብር አካባቢ ላይ የተሰራ ነው። ማህበራዊ ፋይዳ ስናይ ቅድም መንገዱ ከቆመበት ወደ ታች በጣም ፖቴንሻል ኤሪያ ነው። ምርት ይመረታል፣ ወደ ገበያ አያወጡም። ማርኬቲንግ ሲስተም አልነበረ። አሁን ባለው ላይ ምርታቸው ወደ ገበያ ያወጣሉ። ጥሩ ገበያ ትስስር ፈጥሯል። ሁለተኛ ደግሞ ለእናቶች ወላድ እናቶች ሰርቪስ እያገኙ አልነበሩም። አምቡላንስም አይገባም ነበር። አሁን ቢያንስ በጤና በኩልም በግብርና በኩልም በንግዱ በኩልም ዘርፈ ብዙ ፋይዳ አለ። በፕሮጀክቱ አምራቹ ከሻጭ ጋር በቀጥታ መገናኘቱ እና አርብቶ አደሩ ተገቢውን ዋጋ ማግኘቱ እንደተጠበቀ ሆኖ በከተማ የሚገኙ ወጣቶችን በማደራጀትም ወደ ስራ እንዲገቡ ተደርገዋል። በበና ፀማይ ወረዳ ቀይ አፈር ከተማ በዳቦ መጋገርና ማከፋፈል የተሰማራው ህብረት የዳቦ ማህበር በአጭር ጊዜ ውጤታማ እንቅስቃሴን ማድረግ ችለዋል። አብዛኛው ወጣት በማህበር ውስጥ የተደራጀው ተምሮ እንደ አጋጣሚ ተመርቆ ስራ ያላገኙ ወጣቶች ናቸው። ስራ አጥ ከመሆናችን የተነሳ መንግስት ከላላርፒ ጋር ተደራጅቶ የፈጠረልን ቻንስ ነው። ስለዚህ መጀመሪያ ቅድሚያ ስራ አጥ ወጣቶች ነበር። የተለያየ ዘርፍ ላይ የስራ ላይ ስምሪት በማደራጀት ሪቮልቪንግ ፈንድ የሚፈልጉ አካላትን በሪቮልቪንግ ፈንድ በግላቸው ተደራጅተው ደግሞ መስራት ለሚፈልጉ በግላቸው መንግስታዊ ያልሆኑ ድርጅቶችም እንደ ተቋም በሚፈልጉበት አደረጃጀት ውስጥ ዘርፍ በየዘርፉ እያደራጀን የስራ ላይ ስምሪት እየሰጠን በዛ ዘርፍ ላይ የወጣቶች ስራ አጥነትን የመቀነስ ስራ የምንሰራበት ነው። በቅድሚያ ካደራጀ በኋላ እነዚህን ትላልቅ ማሽኖች ከጀርባ የምትመለከቱትን እንዲሁም ጎን ላይ ያሉ ማሽኖች ዱቄትንም ጨምሮ እያንዳንዱን ማሽን ገዝቶ የስራ እድሉን ፈጠረልን። ቢዝነስ አይዲያ ከእኛ ማሽን ደግሞ ከለላርፒ ፕሮጀክት። ስለዚህ መጋገሪያ አለ፣ ማኮፈሻ አለ፣ እንደገና ማብኪያ አለ ባትራዎች አሉ ከዱቄት ጋር እዚጋ ከሚታዩ ከሌሎች ዳቦ ማጓጓዣ እና ማመላለሻ እቃዎች ጋር ጠቅላላ ከለላ ርፒ በድጉማ የተሰጠ ነው። ሚኒማም ቀፈር ላይ ዳቦ አቅራቢ ማህበር ስለሌለ ማህበረሰቡም ከግለሰብ በሰዓቱ ሲገዙ የነበሩት አንድ ሺ ዳቦ በቀን እዚህ ማለቅ ይችላል ነገር ግን መቶ ዳቦ ፋብሪኬታ አያረጉም። ግለሰቦች አንድ ዳቦ የሆነ ግለሰብ ነበር እና የሚያቀርበው የዳቦ ፍላጎት የማህበረሰቡን ሊፈታ የሚችል አንድ ማህበር ይሄንን ማህበር አደራጀን። ወደ አስር የሚሆኑ አባላት በውስጡ አሉ። እነዚህ አባላትን ካደራጀን በኋላ የመጀመሪያው ስራችን ከድርጅቱ ጋር ንግግር አድርገን ከዚህ መንግስታዊ ካልሆነ ድርጅት ጋር ንግግር አደረግን እና ወደ ማህበርነት እውቅናውን ሰጥተን ላይሰንሱን ከሰጠናቸው በኋላ የብድር ፕሮግራም ሪቮልቪንግ ፈንድ አመቻቸንላቸው። በዳቦ ላይ የተደራጁ ወጣቶች አሉ። ወደ ሀያ ቡድን የጋራ ፍላጎት ያላቸው በጋራ ተነሳሽነት በጋራ ሰርቶ ለመለወጥ የሚፈልጉ ግን ፋይናንስ አማራጭ ላጡት ከፕሮጀክቱ መነሻ ካፒታል ተሰጥቶ ወደ ስራ ገብተዋል። በተለያዩ አካባቢ ላይ ያሉ ችግሮችን በመለየት በዚህ ቢዝነስ ዘርፍ ላይ እንደ ወረዳም እንደ አካባቢያቸው፣ እንደ ቀበሌን ብንሰማራ ያዋጠናል ብሎ የአንድ ቀን ጫጩ ተረክቦ በአርባአምስተኛው ቀን ላይ ለማህበረሰብ የሚያሰራጩ አሉ። በሙዝ ላይ ሙዝ ማስጫን የጀመሩት አሉ። በጓሮ አታክልት ያሉት አሉ። በዳቦ እንደ ወረዳ ከተማ ነው የቅድሙ። ስለዚህ ማህበረሰቡን ጥሩ እርካታ ነው ያገኘው። መጀመሪያ በዳቦ እለላርፒ ያደራጀንም፣ ኋላ ላይ ግን በራሳችንም አቅም ለመፍጠር ሞክረን ቀጥሎ ደግሞ ለላርፒም እንደ ድጋፍ ከኋላ ሌላ ድጋፍ ያደረገልን በጀት ነበርና በዛ ማሽኑን እኛ ብንገዛም ጤፍ ደግሞ ለላርፒ አይቶ ለማበረታቻ እንዲሆነን ጤፍ ገዛለን። ከዚያ በኋላ እንግዲህ ኖርማሊ ወደ ስራ ነው የገባ ነው። መጀመሪያ እንግዲህ ለህዝቡ፣ ለአንዳንድ ነጋዴዎች የስራ እድል የፈጠር ነው እንዳለ ሆኖ እዚሽ ጋም ደግሞ አብረው ለሚሰሩ ለባለሙያዎችም ስራ እድል ፈጥረናል። አሁን ደግሞ እንደገና በእንጀራው ለሌሎች የስራ እድል ፈጥረናል። ቀጣይም እንግዲህ የስራ እድል ለሌሎች የመፍጠር አላማ አለን። አንድ መንደር መርጠን በአንድ መንደር ሁሉ ነገር አሟልተን ዶሮ ሰጥተን በእንስሳት መኖ በኩል የመኖ ዘር አቅርበን ተጨማሪ የዶሮ መኖን ከዶሮ ጋር ፓኬጅ አድርገን ቤትም ሰርተን ጓሮቸው ላይ ጓሮ አታክልት እንዲያለሙ አድርገን ተጨማሪ በጋ ወራት ላይ እዛ ወተራ ውሃ አማራጭ ላይኖር ይችላል ብለን የእጅ ጉድጓድ አምስት ቤተሰብ አንድ ቦታ ላይ እንዲቀዱ የምለውን አበጅተን በጣም ምርጥ ተሞክሮ እስከ ኩኪንግ ዴሞንስትሬሽን ድረስ የተሰሩ ስራዎችም አሉ። እስካሁን ተገድበን እዚሁ ወረዳ ላይ ብቻ ነው ዳቦ እያመረትን ያለነው እዚሁ። ከዚህ በኋላ ግን በተቻለ አቅም አቅማችንን ገንብተን ተሽከርካሪዎች ቢኖሩንና ብንገዛም ማዳረስ ወደምንፈልጋቸው ማሰራጨት ወደምንፈልጋቸው ዳቦ ወዳልደረሰባቸው የገጠር ክፍሎች ሁሉ እያንኳኳን ሄደን ዳቦ ማዳረስ እንፈልጋለን። ይሄ አንዱ ነው። ሁለተኛ ደግሞ አሁን አነስተኛ ማህበር ነው እንግዲህ ያለን። ቀጣይ ግን በተሻለ አቅም አቅማችንን ፈጥረን ለብዙዎችም የስራ እድል ለመፍጠር አላማ ስላለን በዚህ ልክ ሌሎችን ተጨማሪ ስራዎችን በህዝቡ ውስጥ ያሉ ክፍተቶችን እያየን በእነዚያ ክፍተቶች ልክ ለህዝቡ ለመድረስ እንፈልጋለን። በተለያዩ ስራዎች ላይ በሆነ ቀበሌ የሆነ ስራ አለ። የእኛ ስራ በዚህ ባለው መሰረት እዚህ ወረዳ ላይ እስካሁን ባለው 25 ቤተሰብ አዳርሰናል፣ ተጠቃሚ ሆኗል። የአርብቶ አደሩ ትልቁ ችግር ለእንስሳቱ በቂ ውሃና መኖ አቅርቦት ነው። በተለይ ድርቅ በሚከሰትበት ወቅት ለእንስሳቱ የሚሆን ግጦሽ አይገኝም። በዚህ ግጦሽና ውሃ ፍለጋ በሚያደርገው ረጅም ጉዞ ለተለያዩ ችግሮች ይጋለጣል። በዞኑ የሚገኘው የሐመር ወረዳ የአርብቶ አደሩን የእንስሳት መኖ ፍለጋ አድካሚ ጉዞውን ለማስቀረትና የመሬት መራቆትን ለመከላከል የተራቁቱ ስፍራዎችን መልሶ እንዲያገግሙ የማድረግ ሥራ ከተሠራባቸው ወረዳዎች አንዱ ነው። ዳሪንኮ እና እነከላልኢንካ ዋኪኖ ድየዳ በሁለት ሺ ዘጠኝ ነው። ይህንን አካባቢ የከለል ነው። አካባቢው ከሰውና እንስሳት ንክኪ ነፃ ከሆነ በኋላ ሳሩን በመሸጥ ፍየሎችን ገዝቻለሁ። ከብቶቼን ወደ ሌላ ቦታ ሳልወስድ እዚሁ እየቀለብኩ በጥሩ ዋጋ እየሸጥኩ ነው። የተፈጥሮ ጥበቃ ሥራ በመሰራቱ በጣም ደስተኛ ነኝ። ኖርማሊ ይሄ ቦታ ሲከለል በጣም በአማር ላይ በርካታ ድርቅ ነበረ በርካታ ድርቅ በቃ ወደ 200 ከብትና ወደ 300 ከብት ያለቀበት ኬዝ ነበር። ይሄ ቦታ እንደ ማህበረሰብ ስታጠርም ሲታጠርም ፕሮጀክት አስተባባሪ አማካኝነት ሶስት ጊዜ መድረክ ፈጥረናል። ከአርብቶ አደሩ ጋር ማለት ነው። ስራው ጀመረው 2013 ነው ትክክል እና ከ2013 ጀምሮ ነው መረተ የተከለለው። አንደኛ ማህበረሰቡ ሲናገር ቅድም ፓርክ ሄዱ ነበረ ሳር ፍለጋ ድርቅ ስለነበረ ብዙ እንስሳቶች ስለሞተባቸው ወደ ፓርክ ሲሄዱ ወደ ሌላ ወረዳ አጎራባጭን ወደ ኬንያ ገብራ የሚባል አለ ወደዛ የሚሄዳሉ። ሲሄዱ ምንድነው ከሌላ ማህበረሰብ ጋር የሚጋጩበት ፓርክ ገብቶ ደግሞ መንግስት ያው እንግዲህ ፓርክ ውስጥ መግባት ክልክል ነው እንስሳቶቻቸው እንዳይሞጡባቸው የእንስሳት ህይወት ለማቆይ ሲባል እስከ ፓርክ ድረስ የሚገቡበት እና ሌሎች አውሬዎች የሚበሉበት እንደ አንበሳ ምናምን አለ ፓርክ ውስጥ፣ እና ከዛ ጋር ከመንግስት ጋር ስካውቶች ጋር የሚጋጩበት ሁኔታ ነበረ። ነገር ግን ከ2013 ጀምሮ መሬቶቹ ሲከለሉ የተከለሉት ደግሞ ያገገሙ ሲመጡ እንግዲህ መሬት ውስጥ የነበረው ሳር እንግዲህ እስከ 50 እስከ 100 ዓመትም ሊቆይ ይችላል። ሳር ዘር ከሰውና ከእንስሳት ንክኪ ነፃ ሲሆን የመብቀል ነገር ወደነበረበት የመምጣት ነገር ሁኔታዎች አሉና ከዛ ከ2013 ጀምሮ ስንክልል መሬቱ ወደ ነበረበት ሳሪዎች እየበቀሉ እየመጡበት ሁኔታዎች ነበሩ። በጣም ገላጣ መሬት ነው ይሄ በጣም ገላጣ ዜሮ የሆነ መሬት ነው። እንደዛው ሳር አይገኝም፣ ገላጣ ነበረ እና እዛ አካባቢ ከብቶችን ሞቶል ስትራክቸሩ በግብርና ተሰራ። ከዛ በኋላ 2015 አካባቢ ይሄ ላውንቺንግ ተደርጓል፣ በክልል ማለት ነው። በክልል ላውንቺንግ ተደርጓል። ላንጁን ሲደረግም ያው እንደ ደቡብ ኦሞ ዞን ያው ቀበሌው ጥሩ ሞዴል ላይ እንዳለው እና ይሄን ሳሩ በማየት ሰው ሁሉም የተደሰተ ተደስቶ ነው ሄደው። አንደኛ ይሄ ሳሩ ወቅቱ ሲደረስ ይታጨዳል፣ ይከመራል። ተከምሮ ድርቅ ሲከሰት ያው ለነሱ ይከፋፈላሉ። ተካፍሎ ያው ይመገባሉ። እዛ ላይ ውሃ ያጠጣሉ። አጣጤቶ ያ ህይወቱን ያጋግማል። በጉታ ገጠም ክላስተር አድርገን የወል መሬትም ከግል መሬት ላይ እንትን ስናደርግ ሰስቴን እየሆነ ዘላቂ እየሆነ አላል የለማ የመጣበት ሁኔታና፣ ማህበረሰብ የተቀበለበት ተጠቃሚ የሆነበት ሁኔታ ነበረ። ሌሎች ስራዎች ከዛ ጋር የምንሰራ አሁን ከተቀናጀ ሬንጅላንድ ልማት ጋር የገበያ ትስስር ስራ ይሰራል። ገበያ ማከላያት ግንባታዎች አሉ። ማህበረሰቡ ርብርብ ላይ ነው። ጥሩ ነው። ያው ፕሮጀክቱም በብዙ ነገር ነው የደገፈን ያለ ነው ፕሮጀክቱ በሲአይጂ ማህበራትም አደራጅቷል። እዚህ ሬንጅላንድም ላይም ሰርቷል እና አሁን እንደዛው አንድ አካባቢ አለ። ባለፈው ቅርብ ጊዜ መርጠን እንደዛው ክለላ ሰርተናል። አሁን እንደዛው ሳሩ ግን በውጤት አልደረሰም እንጂ አሁንም እየሰራ ነው። ስለዚህ ማህበረሰቡ ነገ ቀስ በቀስ ቀስ በቀስ ይሄ ፕሮጀክት ካለው ነገ ለውጥ ያገኛል የሚል ነገር ሂሳቤ ነው ያለው ይሄኛው በለላርፊ ድጋፍ ስራዎቹ ስንጀምር መጀመሪያ አስር ቀበሌ ላይ ነበር የጀመርነው ወደ 5000 ሄክታር አካባቢ ጀመረን ስንጀምር ከመጀመር በፊት ያው በእያንዳንዱ ቀበሌ የሚመለከታቸው አካላት ጋር የማህበረሰቡ ውይይት ነበር ስናደርግ ነበር ነው። የማህበረሰቡ ውይይት ካደረግን በኋላ ለዚህ ለረንጅላንድ ልማት አገልግሎት የሚሆኑ የተጎዱ መሬቶችን ራሳቸው ለይተው እንዲሰጡ ነበር የማድረግ ስራ ተሰራ። ከዛ በኋላ ማህበረሰቡ የሚመለከታቸው ኮሚቴ ነበሩ የተዋቀሩ። እነዚ ኮሚቴዎች ከማህበረሰቡ ጋር ሆነው እያንዳንዱን የተጎዳ መሬት በዚህ ዓመት ። the ይሄኛው ስራ በፌዝ ዋን 2013 ነበር ስራው የተጀመረውና፣ ሲጀመር በአስር ቀበሌ፣ በዛ ቀበሌ ውስጥ በየትኛው መንደር ነው ካሉ ከተጎዱ መሬቶች በተለየ ሁኔታ የተጎዳ መሬተኛው ነው የትኛው፣ አልምተን ውጤቱን አይተን ወደ ሌላኛው እንሻገር የሚል የጋራ ውይይት ከተደረገ በኋላ ማህበረሰቡ ራሱ የተጎዳ መሬት ለይቶ ከሰጠ በኋላ በነሱ ነው እንግዲህ፣ ስንጀምር ወደ 200 ሰው ያው ለስራ ኃይል እንዲሆንልን ተመለመሉ። ከተመለመሉ በኋላ ልክ በተለየው ግጦሽ መሬት ላይ ወይ በተጎዳ ግጦሽ መሬት ላይ የመከለል ስራ ነበር የተሰራው። በፊት የነበረው ትረንድ ምንድን ነው? ያው ዛፎችን የመቁረጥና በዛ የማጠር ነገር ነበር። ይሄኛው ነገር ፈጽሞ መቀጠል የለበትም። ምክንያቱም ይሄ ዛፍ እየተቆረጠ በመጣ ቁጥር በረሃማነትን እያባበሰ ነው የሚመጣው እንጂ ወደዚህ ለውጥ እያመጣን አይደለም። ስለዚህ መሆን ያለበት አሁን እነዚህ ቃጫ ተክሎች አሉ። ምክንያቱም እንስሳት ሊገቡ ማይችሉ፣ ግን በነዛ ቃጫ ተክሎች መታጠር አለበት ወደሚል ድምዳሜ ከነሱ ጋር ተግባባን። ከዛ በኋላ በቃጫ ተክል ነበር ያንን። አሁን እዚህም ወደዛ ብንሄድ ማየት ይቻላል። በቃጫ ተክል ነበር ከታጠረ በኋላ እዛ ውስጥ የሚያስፈልገውን የአፈርና ጥበቃ ስትራክቸር፣ ልክ አሁን ከላይ የሚዘንበውን ዝናብ እዛው ማስቀረት የሚችሉ የተለያዩ ስትራክቸሮችን ከነሱ ጋር በመሆን ግንዛቤ በመስጠት ስልጠና የቀያሽ አርብቶ አደር ከነሱ ወስደን ስልጠና ሰጥተን በዛ ልክ ወደ ስራ ገባን። ወደ ስራ ከገባን በኋላ ውጤቱን ራሳቸው ራስ አንደኛ ሚዘንቦ ዝናብ ምንም አልፎ አይሄድም፣ እዛ ነበር ሲቀር የነበረው። ከሶስት ከአራት ወር በኋላ ልክ ከዝናብ በፊት ነው ስራው የተሰራው። ዝናቡ እንደመጣ በሁለትና በሶስት ወር በጣም የተጎዱ በውስጣቸው ግን ዘር ያዙ። ልክ አየሩ ጥሩ ሲሆን ማብቀል ጀመሩ። ውጤቱን አዩ። እንስሳት ሳይገባ ሲቀር ልክ በሶስትና በአራት ወር ውስጥ ሳሩ በጣም ቁመቱ ረዝሞ፣ የት ያክል እውነት ነው እናንተ። በፊትማ ተጎዳን እኮ እኛ እናንተን አንሰማ ብለን በጣም ብዙ ተጎዳን። አሁንማ ውጤቱን አየ ነው። በዚህ ከዚህ በኋላ የማስፋት ስራ እኛም እንጀምራለን ብሎ አሁን ከዚህ ወረድ ብንል በየግላቸው በሚገርም ሁኔታ ያው የአፈርና ጥበቃ ስራ ባይሰሩም የተጎዳው መረብ ከልለው በውስጡ አፈር ውስጥ ያለው የተለያየ የሳር ዘሮች እንዲበቅሉና ምቹ ሁኔታ የመፍጠር ነገር በስፋት እየተሰራ ነው።